ይቺ ወረቀት ላንተ ህይወት፣ ላንተ ህልውና፣ ለአንቺም በጣም አደብ ታሲዛለች፣ መስመር ታሲዛለች። ምን ልበል እንደው በቃ ያላቀባበለች ጥይት ልበል። ወንድነት በዚህ እንደሚለይ ላሳየ ማንነቴን በደምብ በማሳየ ማሳየ በዚህች ወረቀት በእንደዚህ ነገር። ማለት የሚመለከቱ አካል አስገድዶ ይሰጣል። እስቲ አስገድደኝ። መስጠት አይደለም አስገድዶ ይወስዳል። እሱ አይደለም ማለበለ እህትህም አይደለም ቤተሰብ ቢመጣ ከዚች ወረቀት አያስጠጡ አብ ትቀበለኛለህ ወይስ ላብራራለህ? አትፍራ። ኧረ እንዴ እንደ ቅድም እንጂ ፈገግብን እንደተቀበልክ አትፍራ፣ አትፍራ። ትንሻ ትንሽ አመት ነው ጠጠተህ ብትወጣት ከተማር ከተማማርን ይበቃል። በኋላ ትለምነኛለህ ምናምን ያልኩ። ስለዚህ እነሱ የሚፈርዱ ይሆናል። አይሻልም? በአንድ ጥህቴ ላይ የተፈጸመው ነገር እንኳን ለሷ ለሌላውም መማሪያ በደንብ አሳያሉ። ይሄን ሰላም፣ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ መስገን እንዴት ናችሁ? እንዴት እንደናፈቃችሁኝ ያው ያለው ነገር ምናምን አስገድዶኝ ምናምን እስከ እስከዛሬም በጣም ጠፍቻለሁ። በጣም እየጠፋው ነው ይታወቀኛል ምናምን፣ ግን ያለውን ነገር እናንተም ታውቃላችሁ። በእኔ በኩል ያለውም ነገር የሚፈጠረው ነገር ምናምን እያያችሁ ነው። ብቻ ለእናንተ ሁሉም ነገር ማስረዳት ምናምን አይጠበቅብኝም። ብቻ ግን የሚፈጠረው ነገር እየከበደኝ ስለሆነ ነው እየጠፉ ያሉት። ለማስተካከልም በጣም እየከበደኝ ነው እና ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እናንተ ግን ሰላም ለማለት ባይዘዌ በጣም ናፍቃችሁኛል እና በዛ ላይ አዲስ ነገር ይዤላችሁ መጥቻለሁ። አዲስ ማስተዋወቃችሁም ሰው አለ። ሁሉንም ነገር መንፈታበትም ጉዳይ ይሆናል ብዬ ያሰብኩት ነገር ነው እና እስከዛሬ የሚያስጨንቀኝም ነገር ለመፍታት ነው ወይ አዲስ ነገር ለእናንተ በዘው ማስተዋወቃችሁ እስካሁንም ለገባውበት ነገር መውጫም የሚሆነኝ አንድ መፍትሄ ወሱ ነው እና ዛሬ አዲስ ነገር ይዤላችሁ መጥቻለሁ እና እሱንም ነገር ለእናንተ አሳያችኋለሁ እና ያለሁበትም ነገር ምናምን እናንተ እያያችሁ ነው ብዙ በመሀል የሚፈጠር ነገር አለ ከጓደኞቼ ጋር እየተጣላሁ ነው ልጅቷም እንግዲህ አለቀ ብላኛለች እኔ ለምን እንደሆነ እንጃ በዚህ በኩል ደግሞ የወንድሟ ማስፈራሪያ ና ሳች አለ ወንድሟ ደግሞ ከሱ የባሰ ነው ከእሷ በቃ ሺህ ጥፍ የባሰ ማለት ነው በጣም ያስፈራራል ምናምን ይዝታል ምናምን እዚህ ጋ ማንም መጣላት ምናምን አቅቶት አይደለም ሁሉም ይጣላል አቅማለን ወንድ ልጆች ነን፣ እንጣላለን ምናምን። ግን በዚህ ሰዓት እኔ የመጣላት አቅሙ ምናምን የለኝም ከማንም ጋር። እንኳን እዚህ ጋር እንደዚህ ልደርስበት ይቅርና ሄጄ ሲደርሱብኝ ራሱ ዝም ማለት ጀምር ያለው። እኔ እዚህ ጋር የመጣላት አቅሙ የለኝም ከማንም ጋር ማለት ያው ይገባኛል። ወንድ ልጅ ነኝ፣ ሲመጣብኝ ነገር መመከት ነው ምናምን። ግን ሲበዛም አንዳንድ ይደክማል፣ በውስጣችሁ ድክም ይላቸዋል። በቃ ሲበዛም ሁሉም ነገር ያስጠላል፣ ጸብም ያስጠላል። እና እሱ ደግሞ እኔ እንጃ፣ እኔ የተረዳንም አይመስለኝም ሁለታችንንም የተረዳን አይመስለኝም። በእሷን በኩል በእሷ ወገን ያለው ነው ሰምቶ የመጣው ይመስለኛል። እና ቃ ቤተሰብ ስታያቸው ሁለቱም ግንፍል ግንፍል የሚሉ ናቸው። ሁለቱም በቃ ከሰው ጋር መጣላት እና እኔ ያልኩት ካልሆነ የሚሉ አይነት ናቸው። እሱ አሳቡ ካልፈለግ ኮኔ አስገድጄም ቢሆን አረግሃለሁ ከእሷ ጋር ምናምን ብሎ ማስፈራሪያ ሁላ አስፈራርቶ ይሄድ ወዲህ በዚህ ያባት አስፈራራኝ መታኝም። ምንም መልስ መስጠበት ወይ ላይ አይደለሁም ያለሁት፣ ዝም ብዬ ማልፍበት ወይ ነኝ ያለሁት። በቃ ምንም ማረከኝ ምንም በቃ ጸጥ ብሎ ማለፍ ብቻ ነው ለኔ የሚታየው። ያኔ መቶኛል፣ አስፈራርቶኛል ምንም ልለው አልችልም። በቃ አሁንም ያስፈራራኛል ብዙ ነገር ይለኛል፣ ግን ምንም ልለው አልችልም። እሱ ይገባኛል ለወንድምነት ነው እህቱ ምናን እዚጋ እዚህ ጋር ስትንበታ ምናም አን እህቱ ስትጎዳ ማየት አይፈልግም እና ለመታትም አንደኛ ይቅርታ ጠይቀልኝ ያለ ብሏል። ለኔ ይቅርታ ጠይቀያለሁ። የዛኔም በሱ ፊት ይቅርታ ብየዋለሁ። አሁንም ይቅርታ ስለመተዋትም ምናምን ለኔ ጥሩ ልጅ ስላልነበርኩ ስለመተዋትም በጣም ይቅርታ። ግን እዚህ ጋር ይቅርታ ትላለ ብሎ እሱ እዚህ ጋር እኔን ለመምታት ነው የመጣው። እኔ እንጃ እንደ አንድ አንድ ሰው አስተሳሰቡ ለተመተው ይቅርታ ለማስባል መጥቶ እዚህ ጋር መማታት አንድ ሌላ ማይስማማ እና የሚቃረን በጣም ልዩነት ያለው ሀሳብ ነው። ብቻ ይሁን ብዬ አሳልፋለሁ። እሱም የእሱንም ማስፈራሪያና ዛቻ ችዬ ይሁን ብዬ አሳልፋለሁ። ግን እዚህ ጋር እየበዛ ከመጣ ችግር የለውም እኔም ወንድ ልጅ ነኝ። የሚመጡ ይመጣል፣ የሚፈጠረው ይፈጠራል። ብቻ ዛሬ እሷን ቀጥሬያታለሁ። ለእናንተም አዲስ ማስተዋውቃችሁ ሰው አለ ብያቸዋለሁ ቀጥሪያት አሉ እሷን ቢያንስ በዚህ እንኳን እች ልጅ ትተውኛለች ብዬ አስባለሁ። ቻ ላስተዋውቃችሁ በቅድሚያ እናንተ ላስተዋውቃችሁ ልጅቷን ነይ። ለእናንተም አዲስ ነች አውቃለሁ። ሰላም ብያቸው ሰላም እንደት ናችሁ? የፊሹ ዩቱብ ተከታታዮች ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን፣ በጣም ደህና ነኝ። ሩታ ባላለው አይ ነው አዲስ ነኝ፣ ግን ያው እንተዋወቃለን በደንብ በደንብ ከዚህ በኋላም በደንብ ታውቋታላችሁ። እና ዛሬ ለናንተም ለቃልም እና ቃል መቼም ትነግሯለች ለቃልም ወንድም ነው ማስተዋወቃቸው ማለት ነው። እና በዚህ አይነት ይሄን እያየች እገፋለሁ ምትልም አይመስለኝም። ብቻ እሷንም ቀጥሬያታለሁ እሷም እየመጣች ነው። የሚሆኑን ነገር አብራ እናያለን። እሷ ሩታ ትባላለች። በዘው ሩታ ባላሉ አልሻቸውም። ከዚህ በኋላም በደንብ ታቋት አላችሁ። ከዚህ በኋላም ከኔ ጋር በደንብ አብራ ታያት አላችሁ። አንቺ አጭር ነሽ። በጣም ረጅም ነኝ ጋር አጭር ነች። እኔ ደግሞ አጭር ሴት አልወድም። ተቅርብ። እንዴት ነው? እኔ ደግሞ አጭር ሴት አልወድም። የምሬን ነው። አጭር አለች ስትዋት ማሽ ታረጋለች። ከኔ ጋር አጭር ነች እኮ ያሉትን ይበሉ፣ ፍቅሩ ከረታኝ የወደደ ሟች ነው። ይሄ መሽጠፋኝ የልቤን ካገኘው ከተሳካለኝ ለሚያልፋሉ ባልታ እኔስ ግድ የለኝ። ባሉ አልኩበት ውዬ ስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ። ቀጥረሀት ነበር መሰለኝ። እሷን የቀጠርኳት ብዬ ነው ያለው። ምትላትን ከፈለክ ለእኔ ማስተላለፍ ትችላለህ። አይ እሷን ቅጥር እያት አንተ በልብ ሙሉነት እኔ መጣው ትለኛል አንተ እህት ቀጥረኛ አንተ መጥተህለ ስለዚህ እኔም ደሞ ለዚህ ተደርቤ መጥቼ መተላት ካለ እኔም በል እኮ አንተን ማውራትና አንተን መቅጠር ብፈልግ እኔ ለጸብ አይደለም እኔም ለጸብ አይደለም እሺ ምን አንተ ማውራት ብፈልግ ለብቻ አንተን እቀጥርሃለሁ በዙርም ቢሆን አግኝቼ እቀጥርሃለሁ ግን እዚህ ጋር ማውራት ውስጥ ስለሷ ነው ከእሷ ጋር ነው ማውራት የምፈልገው። ከእሷ ጋር ነው ያለኝን ነገር መጨረስ የምፈልገው። ድጋሜ ለብት መታት፣ ማን ፊሽ ሁሌ ይማታል ማን? ወይ እኔ እሷን የመምታት እሱ ምንም የሚያገባ ነገር የለም ነው። እሷን ተዋት። እኔ ያለኝ ከአንተ ጋር ምንም ነገር የለኝም። ከአንተ ጋር ምንም የምስማማበት ነገር የለኝም። ባለፈው የመጠህ የፈጠርከውን ምናምን ታውቃለህ፣ ያረከውን ምናምን ታውቃለህ አይደል? ወንድ ልጅ ነህ፣ ደንፍተህ ምናምን ሄድክ አይደል? ዝተህ ምናምን ሄድክ ማስፈራሪያም እያደረስክ ነው። እሷን ቀጥረህ ምን ልታደርጋት ልታስቀናት ነው ወይስ ምንድን ነው? ሄነች እና ነው ማስቀናት ምን ምንድን ነው? እሷን ማምጣት ከቻል፣ ካንዴ ብታመጣት ና ብናወራ ደስ ይላል። ምንም ከአንተ ጋር የሚያመታታም ነገር አያደርስም እኮ። ምን ልትላት ነው ያለውን ነገር ታደርሳለ። እሺ ተዋውቃት፣ እሷ ለምንድን ነው

ምንም እኮ ሌላ ትርፍ ቃል መጠቀም ምናምን አያስፈልግም። እሺ ተዋውቃት እያልኩ በእሷ ፋንታስ ከመጣ ድረስ ተዋውቃት። ለነገሩ ትልቅ መርዶ ይ ለመት ይቻሉ ሌላ ቀደም ብለህ የምታወራው ካለ እስቲ አውራ እና አ ዛሬ ረጋ ብለህ የመጣው ምናምን ሌላ ሴራ ምናምን ጠንስሰ ነው። አይ ማንነቴን አሳያለሁ ብዬ ነው ይጦታል። አይ ዛቻማ ማንም ይዝታል እኮ ወንድ ልጅ ነው የሚተገብረው ነው ያልኩ ያንንም ነገር ያለው ወንድ ልጅ ነው የሚተገብረው። ወንድነቴን ነው ላሳየኝ እኮ ወንድ ልጅ ና አይደል፣ ወንድ ልጅ ነኝ አልክ አይደል፣ ወንድ ልጅ ና አ አርገው ሸኒም ይኸው እየጠበኩ ነው እኔም እሷም፣ እየጠበቅ ነው። ከዚህ በኋላ ሁሉም ነገር ለሚፈጠረው ነገር እሷም አለች፣ ባይዘው ከጎን ነች እሺ፣ ለሚሆነው ነገር አለች እሷ ከጎን ሁሌም አለች። አንተንም ሳገኛ አለች፣ እህትህንም ሳገኛ በጣም ምንም ማን ሰምተሻል? አይ እኔ የእሷ እህቶኝ እኔ እንደ ወንድም ልምከርሽ። እህቴም የሆነች ስላለ ማናከቻሽ ከአሁኑ እራሱ እሺ እኔ ልውጣና ትመክራት አለ። አይ አንተው እያለ እየሰማኸኝ ነው፣ እየሰማኸኝ ነው። እህት ምከራት፣ እሷን ሳይሆን መምከር ያለብህ እህት ምከራት። እሷን እኔ ፈልጌ ነው ያመጣኋት። በቃ አንተ ቤታውን ሴራ ጠንስሰሃል፣ ምናምን እሷን እዚህ ጋር መከር እየሞከር እኔም ዘና ብዬሽ ነው እያወራሁ ያለሁት። ለምን መሰለህ? ከዚህ በኋላ ያለህን ጊዜ ሳስበው በቃ ስታስበው ይዤልህ የመጣሁትን ነገር ራሱ እኔ እንጃ። ቅጣቱ ከዚህም በላይ ይገባዋል። ግን እኮ እኔም ዘና ብዬሽ እያወራሁ ነው። ወንድ ልጅ ነኛ፣ ወንድ ልጅ ነህ። ዝታ እሄድሃለሁ። እስኪ ምን አረከኝ? ምን አረከኝ? አሁን እኔ እሺ፣ እኔ አንድ ደግሞ ካንተ የምፈልገው ነገር አለ። አባክህን ከፈለክ ጠይቅ። አባክህን ምንም ነገር እኔ ደግሞ አንድ ነገር ልንገር፣ ካንተ የምፈልገውን ማለት ነው። እህትህን ተክተህ እንደመጣሁ ሁሉ ሁሉንም ነገር ለእህትህ ትነግራታለህ። እሺ፣ ተከተሻት፣ ስለዚህ ቋርፈሽ ቁጭ በይ እንድላት እንድመክራትም መፈልጋት እንዳደርስብኝ ማለት ነው። ለምን ሄደህ አንተ አመክራትም? እኔ እሷን ልምከራት ቁጭ አድርጌ፣ አንተ ሄደህ ደግሞ መከርከት። ቀልድ ነው ያዝነው? ምንድን ነው መከርከት? እሺ፣ ቀልድ ነው ያዝነው? እሺ ወንድ ልጅ ነኝ፣ ተገብራለሁ አልከኝ አይደል? እሺ በተግባር አሳየኝ። እሺ የዛትኮን በተግባር አሳየኝ። ወንድ ልጅነት ተገብራለን። ፍጠን፣ ችግር የለውም። ያው አንተ መፍጠን፣ መጮህ፣ ምናምን ግብ ግብ መያያዝ ምናምን ባህሪ ታውቀኛለች። ባታቀኝ እዚህ ጋር እየሰማኸኝ ነው? እየሰማኸኝ ነው? ባታቀኝ እዚህ ጋር ከጎን ያቆም የኔም እኮ አውቃ ከጎንህ ቆማ ነው መተ ይላል ምንም አታቀኝም። አላቃትም፣ ከየት እንደመጣች አላቃትም። ይቅርታ አድርግልኝ፣ ከየት እንደመጣች ለአነጋገሬ ምናምን ይቅርታ አድርግልኝ። እንዴ ከየት እንደመጣች እንኳን አላላችሁ፣ ለፋይል ያዩ እሺ። እንዴ ነው ሚሸመጥጥሽ? ወንድም አለሽ በኋላ ደም ኮንድ ምሽ ጋር ሌላ ጸብ እንደከ እሷ አምናኝ ከጎን ይቆማለች። ብቻ ምንም ብትላት ምንም አትሰማ። ለማንኛውም ማለት በዚች ወረቀት ወንድነታችን ላይ የስንብት ደብዳቤ ላከች። እኔ እኔ የስንብት ደብዳቤ ምናምን አልፈልግም ነገራት ከወዲሁ ማለት ነው። ምንም ነገር ከሷ የሚመጣ ነገር ምንም ነገር አልፈልግም። ወንድነት በዚህ እንደሚለይ ላሳየብኝ ማንነቴን በደንብ ማሳየ በዚህች ወረቀት አዎ፣ በወረቀት ነው ወንድነት የምታሳየው። በደንብ እ እች ወረቀት ላንተ ሕይወት ላንተ ሕልውና ላንቺው በጣም አደብ ታሲዛለች መስመር ታሲዛለች። ምን ልበል እንደው በቃ ያላቀባበለች ጥይት ልበል? ጥበም ያለች ወረቀት ነው። ትቀበለኛለህ ወይስ ላብራራ? አለ አትፍራ። ምንም አልፈራሁም፣ ልፈራም። ወንድ ልጅ ነኝ፣ አልፈራም። ምንም አልፈራም። መፍራትም የለም። አልፈራም፣ አልፈራም። እሱ አይደለም ማለበለ እህትም አይደለም ቤተሰብ ቢመጣ ከዚች ወረቀት አያስጥል። በአንተ ሴራ ማንም አያስጥለኝ ማንም አያስጥለኝ። በጣም ነው ማስሉ። በጣም እየታወቀ ነው። በጣም ጀነን እያልክ በኮንፊደንስ ምናን ጥርስር እያሳየ ምናን እያወራ የባለፈው የጎለበት ኮ ምናን፣ አንተ ና ለዚያ ቀመ ነው እንደዚህ ያያሉ አልኩ እጂ የመጣው ወረቀቱን ስታዩ ድንብርብራልክ ምንም ድንብር ብር አላልኩም። ይሄ የእሷ ንዛዜ ነው፣ የእሷ ደብዳቤ መጨረሻ የደብዳቤ ምናምን ምናም ብላ የላከችው ደብዳቤ ነው። እሱን ደግሞ ያዘው ስታስቡ፣ በደብዳቤ ነው ያስፈራራሉ። እየሰማኸኝ ነው? ቆይ ዝም ብለህ ስገምት በደብዳቤ አስፈራርሃለሁ። እየሰማኸኝ ነው? አፈቅራለሁ ምናም በእንባ ጠብ ያለ ደብዳቤ እንዲላክልህ ነው የምትፈልገው? ምንድነው ሐሳብ አሁን? አንድ ነገር መደን ስለ እየሰማው ይሄን ነገር ትቀበለኛለህ ወይስ አትቀበለኝ? አልቀበልህም ይሁን ነገር ስልታስነኩኝ ቢሆን ምን አውቃለሁ? አልቀበልህም ወይ አስገድጅ እንዲሰጡ ላርግ እስኪ አስገድደኝ። ወንድ ልጅ ነው፣ ማስገደድ ስራህ ነው። እኔም ከዚህ በኋላ ጭራሽ ነው ማልሰማ በእንደዚህ ነገር ማለት የሚመለከቱ አካል አስገድዶ ይሰጣል። እስኪ አስገድደኝ። ምን ትገድዱ መስጠት አይደለም አስገድዶ ይወስዳል እኮ። የሚያስገድደኝ አካል ያስገድደኝ። አልቀበልም። ምን እንደሆነ ሳላቅ አልቀበልም። ምንስ ልታስነኩኝ እንደሆነ ምን አቃል አልቀበልም። እስካሁን የተነካሁት ይበቃኛል። አልቀበልም። ምን ይቆጨኝ? ብዙ የሚቆጨኝ ነገር አድርጌያለሁ። ከዚህ በኋላ ማረጋለሁ። ይቆጭኝ እኔ ነው አይደል የሚቆጨኝ። አልቀበልም፣ ውሰደው ራስ። አልቀበልም የሆነ ነገር አስነክተህ አዙረ ከእህት ጋር ልታስደርገኝ አስመጥተህብኝ ከእህት ጋር ልታስደርገኝ፣ ምንም ነገር ከእናንተ የሚመጣ ነገር አልቀበልም፣ አልነካም። እየሰማኸኝ ነው እኮ፣ አልቀበልም። ከኔ በላይ ነው ያወራኸው። ለማንኛውም አልቀበልም፣ ምን እንደሆነ ሳላቅ አልቀበልም። አልከፍትም አልከፍትም። አልነካም ከፍቼላም። ለምን ታነበዋለህ? ስለዚህ ካን አልፈልግም። ንገረኝ እንደዚህ። ምንም ነገር እጄም ምናምን አይነካውም የእናንተ። ከፍተህ ብታይ ኖሮ ማለት ነው። ይቅርታ እስካሁን ራሱ ያልተቀበልኩ ብለህ ትለምነኛለህ። እኔ ደግሞ እኔ እኔ ፊሽ ነኝ። መቼም አልለምን። ይቅርታ ልል እችላለሁ፣ ግን አልለምንም። ማንንም ለምኝ ማላቅም አልለምንም። እቺ እንደብዳቤ ካየው በኋላ አይ ቲንክ በጣም የምጠራኝ ይመስለኛል። በጣም የምትፈልጉኝ ይመስለኛል፣ ደብዳቤ ካያችሁት በኋላ። እስቲ እንፈልግህ፣ ንገረን፣ ምን እንደሆነ ንገረን እና ከፍተ ገልጠህ ማየት ካላመንከኝ፣ እሷም ምትክፈትልህ ይኸውልህ፣ ነገር አታንዛዛኝ፣ አሁን ማለት ነው፣ በቃ ንገረኝ፣ አይደል ንገረው እና ከምነግረው ከፍቶ ማየት አይቀልም? አይቀልም፣ በቃ አልፈልገም፣ ተረዳሁ። ምንም ነገር መንካት አልፈልግም፣ ምንም ነገር ጦስ እንዲሆንብኝ አልፈልግም። ስለዚህ ንገረኝ፣ ትነግረኛለህ ወይስ ጨረስን? ንገረኝ። አልነገረኝ ንገረኝ። ምን ምትቀበለኝ፣ ተቀበለኝ አለኝ። አስገድጄ እያናደርከኝ እስካሁን እየፈገግ ይህ ብዬሽ ነው እየሰጠ ያለ። እሺ ላናድህ ንገረኝና ልቀበል። አልነግርም። ከፍታ ያው ከዛ በኋላ በደንብ ባብራራላ። ጥያቄ ካለ አብራራላ። እያየሽ ነው በደንብ። እዚህ ፍዞ ቢወስደኝም አላውቅም። የእናንተ ነገር እንዳው እንድናወራ አልከኝ። ከፍቷል አስለለም ምንድን ነው ታይ? አይዋል እሺ፣ ያዙ ምንድን ነው ምንድን ምን ይላል? የፍርድ ቤት የሴቶች እና ሕጻናት ምን ይላል? ምንድን ነው ታዲያ? ስለዚህ እነሱ የሚፈርዱ ይሆናል። በአንድ ጥቴ ላይ የተፈጸመው ነገር እንኳን ለሷ ለሌላው መማሪያ በደንብ ይሄ እንደ እህቴ እንደ ቤተሰብ ሳይሆን አጠቃላይ እንደ ሀገር ጉዳት ያደረሰ ይሄ ደግሞ መማሪያ ነው። ማለት ወንድነቴን ደግሞ በዛ ነው ማሰጀ አትፍራ አትፍራ ትንሽ ትንሽ አመት ነው ጠጠተህ ብትወጣት ከተማር ከተማማርን ይበቃል። በኋላ ትለምነኛለህ ምናምን ምናን ያልኩለት ከተማማር በቃ ነው እኮ አስገድጄ ሌላ ኃይል አምጥቼ ብሰጥህ ሌላ አይነት ፊሊንግ ሊኖር ይችላል። ግን ራሴ መጥቼ በስራ መጀመሪያ ባለፈው እኮ ንፍተው ብያለሁ፣ ግን እህትም አንተም ያዙ ልቀጉኝ ውር ውር አላል አይደለም። ከሰሳችሁኝ ነው ተባብራችሁ ልታሳስሩኝ ከሰሳችሁኝ ነው። ሁሉንም ነገር ሀላፊነቱ ነው። እስኪ እኔ ያደረጉት አንተ ነው የከሰስኩኝ ብቻ እንደ ወንድ ወንድነቴን በደንብ አሳያሉ። ለቴ ደግሞ ካሳ ፈልጋለሁ። ከዚህም በላይ ገና ዋጋት ከፈለኝ ሰማኝ። ተረጋግታችሁ መታታችሁ ምን ይሄን ትፈታኑ አይፈታኑ ተረጋግተናል። ይፈታኑ ተረጋግጠን ፈጠሩ፣ ምንም ፍርድ ቤት ድረስ የሚያደርሰን ነገር የለም። እንደዚህ በቃ ለማንኛውም እኔ ጊዜ የለኝም። እያትና በምትባለው ቀን እንግዲህ እንገናኛለን እሺ። አንቺም እዛ ሆነሽ እንግዲህ ፍርድ ቤት ላይ ብንተዋወቅ አይሻልም? በዚህ በአልባሌ ነገር ከምንተዋወቅ ፍርድ ቤት ላይ በደንብ እንተዋወቅ። ያለውን ችግር እኔ ዲፕ አላውቀውም፣ ግን ደግሞ እዚህ ደረጃ የሚያደርስ ነገር ነው። አንቺ ሳይሆን ሌላም ሰው ይማርበታል። እኔ አልፈልግም ባልኩ ጭራሽ ክሳ መጣችሁ ብኝ። ሰው በቃ በንግግር መፍታታችሁልኝ ተረጋጉ። እኔ ለምን ስለማንችል እሱ ጉልበቱ እጁ ቀደመ ገባ። እጁ ለቀደሙ ደግሞ ዋጋ ያስፈልግ፣ ለዋጋው ደግሞ ይኸው መልሱ ይሄ ነው። ስለዚህ የመልስ ምት ነው። ሌላም ደግሞ ላፊ እሄዳለሁ ውስጥ ወንድነትን ካልከኝ ደግሞ ከዚህም ደግሞ ከፍ ማለት እንችላለን። በተረፈ ይሄ ነው ያለኝ ነገር። እኔ አልፈልግም ባልኩ ክሳ መጣችሁብኝ። ልታሰ ወንድ ልጅ ነህ አትንበጫበጭ፣ የሚመጣውን ነገር በኃላፊነት ተቀል ወንድ ልጅ ነኝ፣ አሁንም አልተንበጫበጭኩ። የሚመጣውን ነገር እስርም ከሆነ እቀበላለሁ። ሁሉንም ነገር እቀበላለሁ። ችግር የለብኝም። ፍርድ ቤት ነው የመጣው አይደል? ችግር የለውም። ፍርድ ቤት ነው የመጣው አይደል? መቅረብ ብርቃችን አይደለም፣ እንቀርባለን መታሰርም ከሆነ ወንድ ልጆች ነው። እየሰማኸኝ ነው። ወንድ ልጅ ነኝ አይደል? መታሰር ነው የሚመጣ አይደል? እታሰራለሁ፣ ችግር የለውም። እኔ ወንድ ልጅ ነኝ። አንተን ግን አለቀህም፣ እሷንም አለቃትም። የፍርድ ቤት ብቻ ሳይሆን የሴቶችም እንዲህ ተቋማት አይፈቱ። እሺ፣ እሺ፣ አንተ ወንድ ልጅ ነህ። እኔን ወንድ ልጅ ልታሳስረኝ ፖሊስ ጣቢያ ሄደህ እንትን አልክ። አይ እንደ ተማረሰው መስመሩን ይዘን እንከታተል። ግን ባለፈው ያወራው እንደ ተማረሰው አይደለም እና ምንም እንደ ማህይም ሰው ነው። ባለፈው ስታሪ ነው ነበር እንደ ደነዝ ሰው እንደዚህ አይነት ቃላቶች ትጠቀም ነበር። በዚህ ላይ ግን እማራለሁ ነው። ከጥፋት አንተ ነህ ከጥፋት ማጥማ ስለዚህ ነው ከጥፋት የተመሬ ስርዓት ባለው መልኩ መጥቻ ያለው አንተ ደግሞ እንጂ ከዚህ ቦታ ፈጣሪው ነው። ለማንኛውም ከኔ ጋር ያለውን ነገር እንጨርስ። እሺ መልካሙን ሁሉ እመኝላችኋለሁ። እሺ፣ ለዚህ አይደለም እንግዲህ እኛም እንደዚህ ይባጥ ነው ያረግነው። እንገናኛለን። እዛ ቆመን ደግሞ እንመሰካከራለን። ማስረጃም ካለ አቅርበን በደንብ መልካም ጊዜ። አይደለም እኔ ግራ ገባኝ። ህይወቴ ውስጥ ምንም ምን ሰው ነው የሚመጣው እንዲህ ከህይወቴ ስትል ደግሞ ጭራሽ የእስር የ የፍርድ ቤት ቀጠሮ ምናምን እንዴ! እኔ ከህይወቴ ውጪ አልፈልግሽም። ምን ያልኩት እኔ ሌላ ነገር አላወረውም። እንደ ወንድሟ በዚህ በኩል እየመጣ ይደነፋል፣ እሷ በዛ ጋር እንደዚህ እያለች ታስጨንቀኛለች። አሁን ደግሞ የእስር ቤት ማዘዣ ወረቀት ሸኒ። ችግር የለውም፣ ወንድ ልጅ ነኝ። ችግር የለውም። ቢመጣም ምስር ነው ምንም ነው ችግር የለውም። ይህንም ችግር የለውም ቢመጣም ምስር ነው ምንም ነው ፈጣሪ እንዳለው ሁሉም ነገር የሚሆነው ግን አይደለ እኔ አልፈልግም ነው ያልኩት እኔ ሌላ ቃል ያለውንም ነገር አልፈልግም ነው ያልኩት እኔ እንጃ ግራ ገባኝ ብቻ እኔ አንድ ቃል ነው ያወራሁት ከዚህ በፊትም ነግሬሻለሁ አልፈልግም ነው ያልኩት ይሄ ደግሞ የእኔ ስሜት ነው እዛ ጋር እጅ ላነሰውባት ምናምን ይቅርታ ጠይቄያለሁ፣ ይቅርታ ብያለሁ በቃ። ግን አሁን እንደዚህ ክስ ድረስ የሚያደርስ ነገር እኔ እንጃ። የምሯንስ ቢሆን እንዴት እንደዚህ ታደርጋለች? እንደዚ አይነት ጦስ ውስጥ